በያላችሁበት የተወደዳችሁ ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና፣ ለብሔር ብሔረሰቦች በዓል ሆቴሎች የሀዲያን ባህልና እሴቶች ማስተዋወቅ በሚቻል ደረጃ ዝግጅት መደረጉ ተገለጸ። የ የሀያኛውን የብሔር ብሔረሰቦች ቀን አስመልክቶ በከተማው እየተከናወኑ ያሉ የልማት ስራዎች ከተማዋን የቱሪዝም ማዕከል ለማድረግ የሚያስችሉ መሆናቸው ተጠቆመ። የብልጽግና ፓርቲ እሳቤን ወደ ታለመለት ግብ ለማድረስ የአመራሩ አቅም መገንባት የሚኖረው ድርሻ ላቅ ያለ ነው ሲሉ ርዕሰ መስተዳድር ዶክተር እንዳሻው ጣሳው ተናገሩ። ከውጭ ዩክሬን ከሩሲያ ጋር እያደረገች ያለውን ጦርነት ለማስቆም በተዘጋጀ የሰላም ስምምነት ላይ ከአሜሪካን ጋር የጋራ መግባባት ላይ መድረሳቸውን አስታወቀች። ከዜናዎቹ ጋር ምንትዋብ ያሱ ነኝ። ወደ ቀዳሚው ዜና አመራለሁ። ለብሔር ብሔረሰቦች በዓል ሆቴሎች የሀዲያን ባህልና እሴቶች ማስተዋወቅ በሚቻል ደረጃ ዝግጅት መደረጉን ተገለጸ። ፋሲል ወንድሙ ዝርዝሩን ያቀርባል። ሀዲያ ቴሌቪዥን ያነጋገራቸው ቦሳና ከተማ የሚገኙ የሆቴሎች ማናጀሮች በሰጡት ሀሳብ ሀያኛው የኢትዮጵያ ብሔር ብሔረሰቦች በዓል ቦሳና ከተማ ለማክበር እየተደረገ ያለው ዝግጅት ለአገልግሎት ሰጪ ተቋማት መነቃቃትን ፈጥሯል። በዓሉን ታሳቢ በማድረግ ለእንግዶች የሀዲያን ባህልና እሴቶች እንዲሁም የቱሪስት መስህቦችን ማስተዋወቅ በሚቻል ደረጃ ሆቴሎችን የማስዋብ ቅድመ ዝግጅት መደረጉንም ተናግረዋል። ባህላዊ ሪስቶራንታችን የሁሉንም ብሔር ብሔረሰቦች ባማከለ መንገድ የባህል ምግቦች ይገኙበታል ሶ አንደኛው እኛን ለየት የሚያደርገን ነገር ይሄ ነው። ለምሳሌ አተካና የሚባል ምግብ አለ። አተካና እናዘጋጃለን፣ ሀዲያን ወክለን እናስተዋውቃለን ማለት ነው። ሰራተኛ 74 የሚባለው እንግዶቻችን ሲመጡ ለማስተናገድ 74 የሚባለው ለማድረግ ሰራተኛ በበቂና በብቁ ሁኔታ የመቅጠር ሁኔታና እንዲሁም ደግሞ ትሬኒንግ የመስጠት አለ ሌላ ደግሞ ለ ብሔር ብሔረሰቦች የሚመጡ እንግዶች ምቹ ለመሆን የተለያዩ የሩም እድሳቶች እንዲሁም አዲስ ሰርቪሶችን እንዲሁም የተለያዩ ነገሮችን አዲሽናል ፋሲሊቲዎች እየጨመርን እንገኛለን ማለት ነው። በረከት ኢንተርናሽናል ሆቴል የራሱን የሆነ ድርሻ ከሀገር ግንባታ አንጻር ከኢሜጅም አንጻር ከውሳና ኢሜጅም አንጻር ትልቅ ስራዎችን እየሰራ ነው። ከፋሲሊቲ አጠቃላይ ከአሚኒቲ ጀምሮ የተለያየ እንግዶቻችን ሊያረካና ሊያስደስት የሚችል ስራ እየሰራ ነው የምንገኘው። የሀዲያን ባህላዊ ምግብ ለማስተዋወቅ ዝግጅት እያደረጉ መሆናቸውን ያነሱት ደግሞ የብስራት ኩንስፓኛ ማናጀር አቶ ማንዴላ ዲስ ሲሆኑ ይህም ለገጽታ ግንባታ ጉልህ ሚና አለውም ብለዋል። ለምሳሌ የሀዲያ ምግብ ብለን ያዘጋጀ ናቸው። በቅድሚያ እንደ ክትፎ አተካና ባህላዊ በጎመን የሚሰሩ የእንሰት ተዋጽኦዎች የተለያዩ ዝግጅቶች አሉ። ማሪም ደግሞ የሁሉንም ከተለያዩ ሀገሪቱ ክፍል የሚመጡ እንግዶች ስለሆኑ ሁሉንም ብሔሮች የተለያዩ እንግዶች እንደ መምጣታቸው መጠን ለነዛም የሚሆኑ የተለያዩ መስት እንግዶቹን ለማቅረብ ከወዲሁ ቅድመ ዝግጅት እያደረግን እንገኛለን ንጹህ መኝታ ምቹ የመናፈሻ ስፍራና ደረጃቸውን እየጠበቁ አስተናጋጆች በማሰልጠን ቅድመ ዝግጅት በማድረግ ኃላፊነታቸውን እየተወጡ መሆናቸውንም ሀሳባቸውን ሰጥተዋል ሆቴል አንደኛ የመጀመሪያው ነገር ያው ንጽህና ላይ በደንብ እንሰራለን ሩሞች አሉን ያሉን ሩሞች ሁሉንም አይነት እንግዶች አኮሞዴት ማድረግ የሚችሉ ናቸው። ለምሳሌ ቪአይፒ ሩሞች አሉን፣ ስታንዳርድ ኩን ሳይዝ ቤዶች አሉን እና እንዲሁም ደግሞ ቤተሰብ ቢመጣ ቤተሰቦች አኮሞዴት ማድረግ የሚችሉ ሩሞች አሉእና እነሱም ደግሞ በደንብ ዝግጁ ከመሆን አንጻር ደግሞ ሁሉም ዲፓርትመንቶች ላይ ሰራተኞቻችን አንደኛ የቴክኒካል ትሬኒንጎች እየሰጠን በማብቃት እንገኛለን። ቱሪዝም እና ባህል የተለያዩ የእኛ የሆኑ የዞናችን የሆኑት ቱሪስት አትራክሽን እንዲሁም ደግሞ የባህል ምግቦችም ሆነ የባህል አለባበሶችን ከዞን ቱሪዝም ጋር እየተመካከር ነው። እሱንም ደግሞ ከምናቀርበው የሰርቪስ አንዱ ነው። የሆሳና ከተማ አስተዳደር ባህል ቱሪዝም ኃላፊ አቶ አለሙ ጅርጋ በሆሳና ከተማ 28 ደረጃውን የጠበቁ ሆቴሎች በመለየት ለበዓሉ ቅድመ ዝግጅት እያደረጉ መሆናቸውንም አንስተዋል። ለእንግዶች ምቹ ከባቢን ለመፍጠር ከሆቴሎች ጋራ በቅንጅት በመስራት ደረጃውን የጠበቀ መኝታ ክፍሎች፣ በቁ አስተናጋጆችና ሐዲያን የሚገልጹ ባህላዊ ምግቦች መዘጋጀታቸውንም አንስተዋል። ወደ 28 ሆቴሎች አሉ። ከ28 ሆቴል ላይ እሱንም ደግሞ ልየታ በአንደኛ ደረጃ፣ በሁለተኛ ደረጃ፣ በሶስተኛ ደረጃ ተብለው ተሰርተው ኦሌሪ ስራዎች ተጠናቅቆ አሁን እንግዳዎችን በመጠባበቅ ላይ ነው ያለ ነው። የሀያኛውን የብሔር ብሔረሰቦች ቀን አስመልክቶ በከተማው እየተከናወኑ ያሉ የልማት ስራዎች ከተማውን የቱሪዝም ኮንፈረንስ ማዕከል ለማድረግ የሚያስችሉ መሆናቸው ተጠቆመ። ዝርዝሩ እንደሚከተለው ይቀርባል። የብሔር ብሔረሰቦች ቀን በሀገሪቷ ያሉ ብሔር ብሔረሰቦች እኩል መብትና ተደማጭነት ያገኙበት ቀን መታሰቢያ ነው፣ ያሉት በዋቸሞ ዩኒቨርሲቲ የቱሪዝምና ሆቴል ማኔጅመንት ትምህርት ክፍል መምህርና ተመራማሪ ሳሙኤል ግርማ፣ በዓሉ ከጊዜ ወደ ጊዜ ጥራቱና አሳታፊነቱን እያሻሻለ መምጣቱን ገልጸዋል። የበዓሉ መከበር የግሉንና የመንግስትን ኢንቨስትመንት እንደሚያነቃቃ እንዲሁም በቱሪዝሙ ዘርፍ ለሀገር ገቢ እንደሚያስገኝ አብራርተዋል። በረዥም ጊዜ ውስጥ ሻሻለ እያደገ በተሳትፎም በጥራትም በአሳታፊነትም በትርጉምም ጭምር እያደገ የመጣ በዓል ነው። በግል ዘርፍ የምንለው ኢንቨስትመንቶች ለምሳሌ ግለሰቦች ቤቶቻቸውን ሆቴሎቻቸውን ያድሳሉ፣ አዳዲስ ማቴሪያል ይገዛሉ። ከፍተኛ የሆነ ጥቅም አለው ማለት። ከዛ በተጨማሪ ወደዚህ የሚመጣው በሺህ የሚቆጠር ሰው ገንዘብ እዚህ ነው የሚያፈሰው ሱባ በባህል ተጠብቆ እንዲቆይና የበዓሉ ተሳታፊዎች ያላቸውን ባህል እንዲለዋወጡ እንደሚያስችል መምህር ሳሙኤል ተናግረዋል። የብሔር ብሔረሰቦች ቀን በዓል ሀገራዊ አንድነት እንዲጠናከርና ለሀገረ መንግስት ግንባታ ጠቀሜታ እንዳለው ያነሱት መምህር ሳሙኤል ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ፋይዳውም ላቅ ያለ መሆኑን አብራርተዋል። ሀያኛው የብሔር ብሔረሰቦች በዓል በማዕከላዊ ኢትዮጵያ ክልል መከበሩ ክልሉ ያለውን የቱሪዝም ሀብቶች በሀገር ደረጃ ለማስተዋወቅ እድል መፍጠሩ ማቀሩን ጠቁመው ሰሞኑን በሀገሪቱ ካሉ ሚዲያዎች የተወጣጡ ባለሙያዎች በክልሉ ያሉ የቱሪስት መዳረሻዎችን እንዲመለከቱ መደረጉ የዚህ አንዱ ማሳያ ነው ብለዋል። ብሔሮች የራሳቸውን ቱባ በዓል ይዘው ነው የሚመጡት። ቱባ በዓል ለማቅረብ ሲፈለግ የግድ ቱባ ባህሉ መጀመሪያ መጠበቅ አለበት፣ ማለት አውቶንቲክ ሆኖ ሳይበረዝ መጠበቅ አለበት። ለዚህ ፐርፐስ ብቻ ሰው ይሄን አመታዊ በዓል ለማዘጋጀት በማሰብ ብቻ ባህሉን የሚጠብቃቸው ባህሎች አሉ። ይሄ ባህል ሲዘጋጅ እንዳያችሁት ከዚህ በፊትም ትላልቅ ሚዲያዎች እዚህ አካባቢ መጥተዋል። የሁሉም ክልል ሚዲያዎች እዚህ መጥተዋል። እዚህ መጥተው ይዘው የሄዱት ኢሜጅ አለ። አካባቢውን ከማስተዋወቅ አኳያ ምናልባት በሰሞኑ በሚዲያዎች ላይ ሰፊ ነገሮችን እያየ ነው። አካባቢያችን ላይ ሆነው ብዙ ትኩረት ያልተሰጣቸው መስህቦች አሉ። ነገር ግን እንደ ሀገር ከፍተኛ ቱሪስት ሊያመጡ የሚችሉ እነዛን የማስተዋወቅ አሁን ለምሳሌ ቦየ ሀይቅ ከፍተኛ ትኩረት አግኝቷል በአሁኑ ጊዜ። በአሉ በሆሳና ከተማ መከበሩ ከተማዋ የቱሪዝም ኮንፈረንስ ማዕከል ለማድረግ የሚያስችሉ ስራዎች እንዲሰሩ ምክንያት መሆኑን የጠቀሱት መምህር ሳሙኤል ለአብነትም የአብዩ ኤርሳሞ ስታዲየም ግንባታ የመንገድና የኮሪደር ልማት ስራዎችን አንስተዋል የመሰረተ ልማት ግንባታዎች እየተገነቡ ያሉት ግንባታዎች የአንድ ጊዜ ግንባታዎች አይደሉም በዚህ አቅም ይሄን ዝግጅት ሰክሰስፉሊ ማድረግ ከተቻለ ቀጣይ ላይ እንዲህ አይነት የቱሪዝም ኮንፈረንስ ሴንተር ለማድረግ አመቺ ነገሮችን ይፈጥራል ማለት ነው። ስለዚህ በቂ ሆቴሎች ካሉን፣ በቂ መሰብሰቢያ ቦታዎች ካሉን፣ በሀገር ደረጃም በአለም አቀፍ ደረጃ የሚደረጉ የኮንፈረንሶችን እዚሁ ለማድረግ ምቹ ሁኔታን ይፈጥራል። ለከተማው ሕዝብ የኑሮ ዘይቤ መለወጥ ጭምር ምክንያት የሚሆኑ ናቸው። ብዙ የኮሪደር ልማት ወክዌዎች እየተሰሩ ነው፣ እንደ ሀገር ያለ ቢሆንም ለዚህ በዓል ደግሞ ልዩ ትኩረት ስለተሰጠም ጭምር ማለት ነው። ሁለተኛው ደግሞ የአስፋልት መንገዶች እየሰፉ ነው። ፍጥነት በፍጥነት እየተሰሩ ነው። የመሰብሰቢያ ቦታዎች ከምንለው አንዱ የስቴዲየም ግንባታ ነው። ስቴዲየሙ በአጭር ጊዜ ውስጥ በጣም ጥራቱን በጠበቀ መንገድ ለዛሬ ብቻ ሳይሆን ነገ ትላልቅ አገራዊ ስብሰባዎችን ለአንድ በዓል ታስቦ የተሰራ ቢሆንም ለወደፊት ደግሞ ለብዙ ጊዜ የሚቆይ በረከት ነው የሚለውን ጭምር ለማንሳት ነው። አገልግሎት ሰጪ ተቋማት እንዲሁም ማህበረሰቡ እንግዶችን በሀዲያ ወግና ስርዓት መሰረት የጨዋ እንግዳ አቀባበል እንዲያደርጉም አሳስበዋል። የብልጽግና ፓርቲ ሕሳቤን ወደ ታለመለት ግብ ለማድረስ የአመራሩ አቅም መገንባት የሚኖረው ድርሻ ላቅ ያለ ነው ሲሉ ርዕሰ መስተዳደሩ ዶክተር እንዳሻው ጣሳው ተናገሩ። ዱናም ዮሐንስ ዝርዝሩን ያቀርባል። በማዕከላዊ ኢትዮጵያ ክልል በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል በብልጽግና ፓርቲ ሁለተኛ ዙር ለከፍተኛና መካከለኛ አመራር ሲሰጥ የቆየው ስልጠና መጠናቀቁን በማስመልከት ርዕሰ መስተዳደር ዶክተር እንዳሻው ጣሰው ለሰልጣኞች የስራ መመሪያ ሰጥተዋል። የማዕከላዊ የኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው በስልጠናው ማጠቃላይ በሰጡት የስራ መመሪያ የብልጽግና ፓርቲ ሕሳቤን ወደ ታለመለት ግብ ለማድረስ የአመራሩን አቅም መገንባት የሚኖረው ድርሻ የላቀ ነው ብለዋል። ክልሉን የብልጽግና ተሞክሮ ለማድረግ እየተሰራ መሆኑን የተናገሩት ርዕሰ መስተዳደሩ ፕሮጀክቶች የመፈጸም አቅምና የስራ ባህል ለውጥ የመጣበት መሆኑን ተናግረዋል። የብልጽግና ፓርቲ እሳቤን ወደ ታለመለት ግብን ለመውሰድ ስልጠናው አቅም የፈጠረ መሆኑንም ተናግረዋል። አመራሩ በችግር ያለመታሰር ህልሞች ላይ ትኩረት በማድረግ ተሞክሮዎችን መቀመር ይጠበቅበታልም ብለዋል። ከአምስት ሺህ በላይ ከፍተኛና መካከለኛ የብልጽግና አመራሮች የተሳተፉበትና የአስተሳሰብና የተግባር አንድነት ከመፍጠር አኳያ እጅግ ከፍተኛ ፋይዳ እንደነበረው ተናግረዋል። ድልም ውድቀትም በአመራሩ እጅ ነው ያሉት ርዕሰ መስተዳደሩ ስራን አስተባብሮ በመስራት የሚቆጠር ውጤት ማስመዝገብ ይገባልም ብለዋል። አመራሩ ሚዛናዊና የውሳኔ ሰው መሆን አለበት ያሉት ርዕሰ መስተዳደሩ ውሳኔው ከተጠያቂነት ጋር ሊሆን እንደሚገባም አመላክተዋል። በሁሉም ዘርፍ የላቀ ውጤት ለማስመዝገብ አመራሩ የስራ አካባቢውን፣ ሰራተኞቹን፣ ስራውን እንዲሁም ራሱን መምራት ይጠበቅበታል ሲሉም ርዕሰ መስተዳደሩ ተናግረዋል። በሁሉም መስክ የሚታይ ስራ ባህል ለውጥ ማምጣት ላይ ትኩረት ማድረግ ተገቢ ስለመሆኑ የገለጹት ርዕሰ መስተዳደሩ በተለይ የግብርናና የገጠር ልማት ስራ ወቅቱን ጠብቆ መተግበር እንዳለበትም አሳስበዋል። ወጣቶችን ያሳተፈ የግብርና ግብዓት ማሟላት ለዘርፉ እድገት ወሳኝ መሆኑን የገለጹት ርዕሰ መስተዳደሩ የከተማ ማዘመንና የገጠር ኮሪደር ልማት ስራን ቀጣይነት ማረጋገጥ ተገቢ ስለመሆኑ አጽንኦት ሰጥተዋል። መሶብ የአንድ ማዕከል አገልግሎት፣ የቱሪዝምና የኢንዱስትሪ ልማት ስራዎችን በማጠናከር ረገድ በትኩረት ይሰራል ያሉት አስተዳደሩ ክልሉን የኢንዱስትሪ ማዕከል ለማድረግ የተጀመረው ጥረት ተጠናክሮ እንደሚቀጥል ማብራርተዋል። የኑሮ ማረጋጋት ሥራንና በንግዱ ዘርፍ የሚስተዋሉ ህገ ውጥነትን መከላከል ላይ አመራሩ በትኩረት መስራት እንዳለበትም ርዕሰ መስተዳደሩ አሳስበዋል። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ በብልጽግና ፓርቲ ከፍተኛ አመራሮች ከህዳር 9 እስከ 17 በክልሉ በሁሉም ማዕከላት በተለያዩ ርዕሰ ጉዳዮች ሲሰጥ መቆየቱ ይታወቃል ሲል የክልሉ ኮሚኒኬሽን ቢሮ ዘግቧል። በማዕከላዊ ኢትዮጵያ ክልል የተከናወኑ ሰው ተኮር የልማት ፕሮጀክቶች የብዙዎችን ህይወት እየለወጡና ተጠቃሚ እያደረጉ መሆኑ ተገለጸ። ለምለም ዩኤል ዝርዝሩን ታቀርባለች። ስልጠናው ላይ የሚገኙ የማዕከላዊ ኢትዮጵያ ክልል ከፍተኛና መካከለኛ አመራሮች የገጠርና ከተማ ኮሪደር ልማት ስራዎችን እንዲሁም የተለያዩ የልማት ፕሮጀክቶችን ተዘዋውረው ጎብኝተዋል። በክልሉ የተከናወኑ የተለያዩ ሰው ተኮር የልማት ፕሮጀክቶች የብዙዎችን ሕይወት እየለወጡና ተጠቃሚ እያደረጉ መሆኑንም ገልጸዋል። ከጉብኝቱ ተሳታፊ መካከል አቶ ብርኩ ኖሮ በገጠርና ከተሞች የተከናወኑ የኮሪደር ልማት ስራዎች እንዲሁም ሌሎች ፕሮጀክቶች በተጨባጭ ሰዎች እየተጠቀሙባቸው መሆኑ ለማየት ችለናል ብለዋል። በግብርና ልማት በአገልግሎት ተሳጣጥና ዘመናዊ አሰራርን ከመዘርጋት አንጻር የተከናወኑ ተግባራትም እምርታዊ ለውጥ የታየባቸው መሆኑንም አንስተዋል። እዚህ መጥቼ ያየሁትና በጣም ደስተኛ ያደረገኝ ጉዳይ ሃሳቦቹ እውነትም መሬት ላይ ወርዶ ተግባራዊ የተደረጉ እንደሆነ በዚህ ልክ ተግባራዊ እያደረግን ከሄድን ገጠሩን ትራንስፈር ማድረግ እንደምንችል፣ የገጠሩን የህብረተሰብ ኑሮ ማዘመን እንደምንችል ከቴክኖሎጂ አጠቃቀሙ ጨምሮ ማለት ነው። አሁን እኔ እዚህኛው ቤት ላይ ያየሁት ምንድን ነው? ከኤንቫይሮንመንት ጋር ወይም ከአካባቢ ጋር መስማማት የሚችሉ ብክነት የሌላቸው ቴክኖሎጂዎች ነው ሲጠቀሙ። አሁን ባዮጋስ ነው የሚጠቀሙት። ስለዚህ የኤሌክትሪክ ኃይል ሲጠቀሙ አላያንም ማለት ነው በማለት በውስን ቦታዎች ላይ በጣም ብዙ ማምረት እንደምንችል አይተናል። ይህ በጣም ለእኔ በጣም ትልቅ መነቃቀትን ነው የፈጠረው። ሌላኛዋ የጎበኙት ተሳታፊ ወይዘሮ አስቴር ይርዳ የመሶብ አንድ ማዕከል አገልግሎትን ጨምሮ ሌሎችንም የዲጂታል አገልግሎቶችን ተግባራዊ መደረጋቸው መሰረታዊ አገልግሎት ለውጥ ማምጣቱን ተናግረዋል። የዲጂታል አገልግሎት አሰጣጥ የብልሹ አሰራር መንገዶችን በመዝጋት ፈጣንና ቀልጣፋ አገልግሎት በመስጠት እንዲሁም እንግልትን ማስቀረት ስለመቻሉ አንስተዋል። መሶብ ትልቅ ትርጉም ያለው ነው የተለያዩ አገልግሎቶች በአንድ ማዕድ የሕዝብን ሮሮ የበዛባቸው አገልግሎቶችን በአንድ ማዕከል አምጥቶ ሰብሰብ አድርጎ ከምንፈልገው ከፋይዳ መታወቂያ ጀምሮ ያሉ አገልግሎቶች እዚሁ እየተሰጡ ያለበት አግባብ አለ። እኔ ይሄ ትልቅ ኢኮኖሚካሊ አገር ከዚህ ከሀገር በቀል ኢኮኖሚ ጋር አያይዘን ከያዝናቸው አምስቱ ፒላሮች ያው ቴክኖሎጂ አንዱ ነው። እንደ ሀገር ያው የሌሎች ሀገራት ተሞክሮ ወስደን ነው እየሰራን ያለንበት አግባብ አለ። ይሄ በደንብ አድርገን ማጠናከር ለህዝባችን ደግሞ አክሰስ እንድንሆን ተደራሽ እንድንሆን የሚያደርጋ በተለይም በገጠር የተሰሩ የኮሪደር ልማት ስራዎች የአርሶ አደሩን የአኗኗር ዘይቤ የሚቀይሩ የሚቀይሩና ዘመናዊነትን የሚያላብሱ በመሆናቸው የሚደነቅ ነው ያሉት ደግሞ ሌላኛው አመራር ሲቲ ሙስጠፋ ናቸው። የከተሞች የኮሪደር ልማት ዘመናዊና ስማርት ሲቲ በመገንባት እንዲሁም ለነዋሪዎች ምቹ ከማድረግ አንጻር ከፍተኛ ለውጥ የተመዘገበበት ነው ብለዋል። የተለያዩ አሁን ስናይ መንገዱ የፓይስክሉ ጥቅል፣ የህጻናት መጫወቻዎች የያዘበት፣ ፍላታዎች የያዘበት ና ምቹ የሆነ ሳቢ ሌሎች ሀገራትን ተሞክሮ ጭምር የሆነ ጉዳይ ከመሆኑ አንጻር እኔ በትክክል ብልጽግና ማረጋገጥ እንደሚችል ያየንበት በተግባር ያየንበት በአጭር ሰዓት ተግባራቶችን ማከናወን የፕሮጀክት አፈጻጸም በአጭር ሰዓት መጨረስ እንደምንችል ያየንበትና ትልቅ አቅም የሚሆን ነው ለቀጣይ የብልጽግና ጉዞችን በ2030 በ2040 እንደርሳለን ያልንበት ትልሙ ጅምር ስራዎቹ በተገቢ በውጤታማነት ያየንበት የመስክ ጉብኝነት ነው ማለት እንችላለን። በጉብኝታቸው የተከናወኑ ስራዎችን በተግባር ከመመልከትም ባለፈ ለቀጣይ ስራዎች ልምድና ተሞክሮ ያገኙበት መሆንም አመራሮቹ አረጋግጠዋል። የክልሉ ርዕሰ መስተዳደር የኢኮኖሚ ዘርፍ አማካሪ ረዳት ፕሮፌሰር ሰላም ተነመሎ የመስክ ጉብኝቱ አላማ አመራሮች እየተከናወኑ ያሉ የልማት ተግባራትን በተግባር እንዲመለከቱ መሆኑን ገልጸዋል። እንደ ኢዜአ ዘገባ በዚህ መሰረት በየአካባቢው የተሰሩና በግንባታ ላይ ያሉ የልማት ስራዎችን በመጎብኘት ለላቀ ስራ ልምድና ተሞክሮ ያገኙበት ስለመሆኑም ተናግረዋል። በስልጠና ቆይታ የተገኙ ልምዶች ያሉንን እቅዶች፣ ያመጣናቸውን ስኬቶች በተመለከተ መሬት ላይ ያለውንም ደግሞ እየተሰሩ ያሉ ስራዎች በመኖራቸው እነሱን ለማየት የሚያስችል ጉብኝት ነበር የነበረን። በክልል ደረጃ እየሰራናቸው ያሉ በጣም ሰፋፊ የሆኑ ፕሮጀክቶች አሉ። እንደሚታወቀው የ29ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል በክልል ደረጃ እናከብራለን። ሆሳናና ወልቂጤ ላይ ሆሳና ላይ በተለይ ደግሞ ዋና ዋና ሁነቶች የሚከበሩ ከመሆናቸው አንጻር እነዚህ ሁነቶች የሚከበሩባቸውን ግንባታዎች በውሳና ከተማ በራሱ የተያዙ ሰፋፊ የሆኑ ፕሮጀክቶች አሉ። እነዚህን ፕሮጀክቶች ከስልጠናው ጋር በማሳሰር ያየንበት ነው። ስልጠናው የበለጠ ከዚህም በላይ እንድንሰራ አቅም የፈጠረ ነው። የማርበርግ ቫይረስን በራስ አቅም ለመከላከል እና ለመቆጣጠር የሚያስችል ሀገር አቀፍ ግብረ ኃይልና የክስተት አስተዳደር ስርዓት በመዘርጋት በትኩረት እየተሰራ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገለጸ። ቤተልም ደመቀ ኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ እንዳሉት የማርበርግ ቫይረስ ከዚህ ቀደም በተለያዩ ሀገራት የተከሰተ ነው። በአሁኑ ወቅትም በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የማርበርግ ቫይረስ ከታማሚው ሰው ከሚወጣ ፈሳሽ ጋር በሚኖር ቀጥታ ንክኪ የሚተላለፍ መሆኑንም አንስተዋል። በቫይረሱ የተያዙ ሰዎች ምልክቶች ትኩሳት፣ የሰውነት መቆረጣጠም፣ ደም መፍሰስ መሆናቸውን ጠቁሞ መሰል ምልክቶች የታዩበት ሰው ወደ ጤና ተቋም መሄድ እንዳለበትም ተናግረዋል። ቫይረሱ መከሰቱን ተከትሎ በጤና ሚኒስቴር ዶክተር መቅደስ ዳባ የሚመራ አገር አቀፍ ግብረ ኃይል መቋቋሙን ገልጸው ግብረ ኃይሉ በየቀኑ በሽታው ያለበትን ደረጃ በተመለከተ ግምገማ እያካሄደ እንደሚገኝም አብራርተዋል። በተጨማሪም አገር አቀፍ የክስተት አስተዳደር ስርዓት ተዘርግቶ የቅንጅትና የማስተባበር ስራ እየተከናወነ መሆኑንም ጠቁመዋል። ከፍተኛ የባለሙያዎች ቡድን ተቋቁሞ የማከም ቅኝትና ልየታ የማድረግ ስራ እየተከናወነ መሆኑንም ተናግረዋል። በአሁኑ ወቅት ምርመራ የሚደረግበት ተንቀሳቃሽ ላብራቶሪ ወደ ጂንካ ተልኮ እየተሰራ መሆኑን ጠቅሰው ለሕክምና የሚያስፈልጉ የሎጂስቲክ አቅርቦት ተደራሽ መደረጉንም ገልጸዋል። በሽታውን ለመከላከል ከትራንስፖርት ሚኒስቴር፣ ሃይማኖት አባቶች፣ መገናኛ ብዙሀንና ሌሎች ባለድርሻ አካላት ጋር እየተከናወኑ ያሉ ተግባራት ተጠናክረው እንደሚቀጥሉም ተናግረዋል። አገር አቀፍ ግብረ ኃይል ተቋቁሞ ነው የተሰራ ያለው። ይሄ ግብረ ኃይል በክብር ሚኒስትራችን የሚመራ ነው። ይሄ ግብረ ኃይል በየቀኑ ይገመግማል። በየሰአቱ ያለበትን ሁኔታ ያል ይወያያል እስከ ታች ድረስ የተዋቀረ ነው። ይህ ብቻ ሳይሆን ሀገር አቀፍ የሆነ ክስተት አስተዳደር ተቋቁሞ እየሰራ ና ያለ ነው ከፍተኛ የባለሙያዎች ቡድን ለዚህ ሪስፖንስ የሚሆን በማከም በቅኝቱ በልይታው ላይ እና በዚህ ብቻ ሳይሆን የአንድ ጤና የሚባለው የዚህ የተለያዩ ከፍተኛ ሳይንቲስቶች ያሉበትን ሁሉ ጨምረን ባለሙያዎቹን ልከን አስፈላጊውን ምንድን ነው ያለው የሚለውን ነገር ለማየት የተሰራ ነው ያለው። ለዚህ ይህንን ምርመራ የሚሰራ ላብራቶሪ ራሱ ሞባይል ላብራቶሪ እዛው ልከን እዛው ጂንካ ሆኖ የተሰራ ነው ያለው። ኮቪድ-19 በተከሰተበት ወቅትም ዝግጅት ላይ መስራት ከምላሽ ስራ ይልቅ ውጤታማ እንደሚያደርግ ግንዛቤ በመወሰዱና ልምድ በመቀሰሙ የሰው ኃይል ስልጠና፣ የህክምና ተቋማትን የማስፋፋትና አቅማቸውን የማሳደግ ስራ መሰራቱንም ተናግረዋል። ባለሙያዎችን አሰልጥነናል። በየቦታው ተቋማት ተገንብተዋል። ብዙ ተቋማት ተስፋፍተዋል። ከዛ በኋላ የህክምና አጠቃላይ ሁኔታው የተሻሻለበት ነው ያለው። በተለይ ሲዩ ኬሮቹ እነዚህ የጽኑ ህሙማን ኬሮቹ ብዙ ማሽኖች ገብተዋል ከዛ ጊዜ በኋላ። ስለዚህንም አጠናክሮ መስራት የተማርንበት ስለነበረ ብዙ ነገሮችን አጠናክረናል ከጤና ሚኒስቴርና ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተከታታይነት ያለው መረጃን በመስጠት የተግባቦት ስራን ለማጠናከር እንደሚከናወንም ጠቁመዋል። ማህበረሰቡ ከሚመለከታቸው አካላት ብቻ የሚወጡ የጥንቃቄ መልእክቶችን በመተግበር በሽታውን መከላከል እንዳለበትም ገልጸዋል። ጥያቄ ያለው ሰው በነጻ የስልክ መስመር 8335 አሊያም 952 በመደወል በማንኛውም ሰዓት አስፈላጊውን መረጃ ማግኘት እንደሚችል ነውም የጠቆሙት እስከትናንት ትናንትናው ባለው መረጃ አስር ሰዎች በቫይረሱ መያዛቸው መረጋገጡን ጠቅሰው ከነዚህም መካከል አምስቱ በጤና ተቋም ሕክምና እየተከታተሉ መሆናቸውን ገልጸዋል ሲል ኢዜአ ዘግቧል። ለዕለቱ ያዝናቸው ዜናዎች የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር ምንትዋ ብያሱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የሀዲያ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜ